በጎንደር ምን እየሆነ ነው? የህወሓት ሰራዊትስ በወሎ ምን እየሰራ ነው? ትግራይ የገቡት የፋኖ መሪዎችስ ምን እየሰሩ ነው? ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጣና ቤተሰቦች እንደምን ዋላችሁ? የዕለቱን ልዩ መረጃችንን ቀደም ሲል ባስደመጥናችሁ ርዕሰ ጉዳዮች ላይ ትኩረት አድርገን አሰናድተን እናቀርብላችኋለን። እስከ መጨረሻው አብራችሁን ቆዩ። በቆይታችሁ ሚዲያችንን ሰብስክራይብ በማድረግ ቋሚ ቤተሰብ እንድትሆኑ በአክብሮት እየጋበዝን በቀጥታ ወደ ልዩ መረጃዎቹ እናመራለን። ሚያዝያ 3 ቀን በ1860 ዓ ም የትግራዩ ካሳ ምርጫ በኋላ አጼ ዮሐንስ የእንግሊዝን ጦር እየመሩ በአጼ ቴዎድሮስ ላይ ዘመቻ ሲያስከፍቱ የውጭ ወራሪውንና የባንዳውን ጦር በጽኑ ሲመክት የዋለው ፊት አውራሪ ገብርዬ በክብር ወደቀ። ይህ ክስተት ከተፈጸመ ከ157 ዓመታት በኋላ ሌላኛው የጦር አርበኛና ታማኝ ወታደር የሆነው ሜጀር ጄኔራል ከፍ ያለው ደሴም በተመሳሳይ በውስጥ ባንዳዎች ተወግቶ ለአማራ ህዝብ ክብር ሲል ወደቀም ። አርበኛ ከፍያለው ደሴ ከመገደሉ ሁለት ቀናት ቀደም ብሎ አንድ የፋኖ ቃል አቀባይ የእናጠፋችኋለን ዘመቻ በሚዲያ ማስተላለፉ አይዘነጋም። ያንን የዘረፈጅ ዘመቻ ተከትሎም በአሰላለፍ ልዩነት ውስጥ የሚገኙ የፋኖ መሪዎችና ቃል አቀባዮች የተቀባበሉ ጸረ ከፍያለው የስብእና ግድያ ዘመቻ ከፈቱ። ከስብእና ግድያው በተጨማሪም በሚዲያ ባለሙያዎች ዘንድ ከአንድ ቤት አንድ አባውራ ነው የሚያስፈልገው የሚል የፀረ አንድነትና ፀረ አማራ የሚዲያ ዘመቻ መክፈታቸው አይዘነጋም። በትጥቅ ትግል ላይ የታጋዮች አለመስማማትና እርስ በርስ መገዳደል የነበረ ያለና የሚኖር መሆኑ ግልጽ ነው። ይህ የአርበኞች የእርስ በርስ መገዳደል የሚበጀው መንግስታዊ ስልጣን ለተቆጣጠረው ኃይል መሆኑ ይታወቃል። እውነታው ይህ መሆኑ እየታወቀ በውጭ አገር የሚኖሩ የሚዲያ ባለሙያዎች በፊታውራሪነት የእርስ በርስ ግድያውን አይቀሬነት ያጧጡፉት ጀመር። ፋኖ መሪዎች መካከል የኃይል አሰላለፍ መፈጠር እንዳልነበረበት በርካቶች ይስማሙበታል። ነገር ግን የግድ በሐሳብ መስማማት ካልተቻለ ደግሞ ለትግል የወጡበትን ዓላማ ባከበረ መልኩ የውጊያ ቀጠናዎችን በመሸፋፈን በዋናው ጠላት ላይ መዝመት የፋኖ መሪዎች ሊተገብሩት የሚገባ ነበር። ነገር ግን የፋኖ ትግል አንድም አስቀድሞ የፖለቲካ መዳረሻ ግብና የሁኔታ ትንተና ሳይሰራ ግፍ ገፍቶት ወደ ትግል የተገባ በመሆኑ እድገቱ ከታች ወደ ላይ ሆነ። ይህ ደግሞ አንድ ማዕከላዊ መሪ ኃይል የሌለው እንዲሆን አደረገውና የሐሳብ አለመስማማቶች፣ የሥልጣን ኢጎዎችና የአውራጃዊ ጥቅም አስጠባቂነት ፍላጎቶች ትግሉን አጓተቱት። በሌላ በኩል ደግሞ የትግሉ መጓተትን ተከትሎ በፋኖ ትግል ውስጥ እንደ ብአዴን ህወሓትና ነባር የአማራ ጠላቶች ካርታቸውን ቀይረው የትግሉ መሪ ሆነው መጡ። በመጀመሪያ ህወሓት የራያ ወረዳዎችን ሲቆጣጠር በቀጠናው የሚንቀሳቀሰው የፋኑ መዋቅር ዝምታን መረጠም። የህወሓት የመስፋፋትና የወረራ ፍላጎቱ በራያ ብቻ ሳይገደብ ወደ ወልቃይት መስፋፋትም እቅዱ ነው። ለዚህ እቅዱና ፍላጎቱ እውን አለመሆን እንቅፋት የሆኑትን የፋኖ መሪዎች ለይቶ በማውጣት ለሳልሳዊ በአዲን ጋዜጠኞች ዘመቻ እንዲከፍቱባቸው መመሪያ ሰጠ። ከአማራ ህዝብ ታሪካዊ ጠላት ህወሓት የሥራ መመሪያና በጀት የተመደበለት ሳልሳዊ በአዲን በተቀናጀ መልኩ አርበኛ ከፍ ያለው ደሴ ላይ ዘመቻ ከፍተው ሰነበቱ። በመጨረሻም የሆነው ሁሉም የሚያውቀው ነው። የአርበኛውን መገደል ተከትሎም ከሳልሳዊ በአዲን ሚዲያዎች መካከል አንዱ ከፍ ያለው ደሴን የገደለው የጉና ክፍለ ጦር እስቴ ደንሳ ብርጌድ ነው ብሎ የብርጌዱን አመራር ምስክርነት ተቀብሎ መረጃውን ይፋ አደረገም። እስቴ ደንሳ ብርጌድ ደግሞ በአማራ ፋኖ አንድነት በጎንደር ስር የሚገኝ መሆኑ ይታወቃል። በዚህ መልኩ ለትግል የወጣውን አርበኛ ገርለነዋል ብሎ የብርጌዱ አዛዥ በሚዲያ ሲናገር የአማራ ፋኖ አንድነት በጎንደር ዋና አዛዥን ጨምሮ ሁሉም የዙ አመራሮች የሰጡት ማስተባበያም ሆነ ሌላ ተጨማሪ መረጃ ለመኖሩ የአርበኛውን ግድያ ባለቤት አመላካች ያደርገዋል። ይህ ገዳይ ቡድን በአርበኛ ከፍ ያለው ደሴ ሳይወሰን ወደ ሌላኛውም አርበኞች የክፋት እጁን መስደዱን ከግንባር የደረሱን መረጃዎች ያመላክታሉ። በተለይም በስም እየጠቀሱ ዘመቻ እንዲከፈትባቸው የተዛተባቸው የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የፋኖ መሪዎች አሉ። በዚህ የዘረፈጅና ትግል ጠላፊ ዘመቻ ላይ ለመሳተፍ ምረት ወዳጁ የሚመራው የአማራ ፋኖ ኃይል ወደ በለሳ መውረዱን የአካባቢው የፋኖ መሪዎች ለጣና ቴሌቪዥን ተናግረዋል። አርበኛ ከፍያለው ደሴን ለመግደል፣ ከጎጃም አንደኛ ክፍለ ጦር፣ ከወሎ አንድ ብርጌድ የህወሓት ሰራዊት እንዲሁም ካለፋ ጣቁሳ ሌላ አንድ ብርጌድ እንደተሳተፈ ሁሉ ወደ ደንቢያና ቋራ ሂዶ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አመራሮችን ለመግደል በሚደረገው ዘመቻም በርካታ የአማራ ፋኖ አደረጃጀቶች አባላት የሆነ ኃይል ወደ ቦታው እንቅስቃሴ መጀመሩን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ይህን ሁኔታ በቅርበት የተከታተሉ የአማራ ፋኖ የህልውና ትግል ደጋፊዎችና ምሁራን በጎንደር እየሆነ ያለው ምንድን ነው? ወዴትስ ያመራል? ሲሉ ጥያቄ ያቀርባሉ። በሌላ ዜና ደግሞ የአማራ ፋኖ አደረጃጀቶች ብሎ ራሱን የሚጠራው ኃይል አንዳንድ መሪዎቹ መቀሌ መግባታቸውን የደረሰን መረጃ ያመላክታል። ከቀናት በፊት የዚህ አደረጃጀት ዘርፍ አመራር የሆኑት የቀድሞው የኢሕዴን ታጋይ ጄኔራል ተፈራ ማሞ ከህወሓት ጋር ለመስራት በዝግጅት ላይ ነን ማለታቸው አይዘነጋም። የአማራ ፋኖ አደረጃጀት መሪዎች መካከል ሶስቱ ወደ መቀሌ መግባታቸውን ለጣና ቴሌቪዥን የደረሰው መረጃ እንደሚገልጸው ይህን ዘረፈጅ ዘመቻዎችን የሚመሩት መቀሌ ሆነው ነው ይላል። ዘመቻ አንድነት በሚል ሽፋን ወንድምን ከጀርባ የመውጋት ተልኳቸውን የሚፈጽሙት ከዚሁ የአማራ ህዝብ ጥንተ ጠላት ከሆነው ህወሓት ጋር በመቀናጀት መሆኑን ለሚዲያችን የደረሰው መረጃ ያመላክታል። የአማራ ህዝብ ጥንተ ጠላት ህወሓት በ1983 ኤዲን ብአዴንን እየጋለበ ምኒልክ ቤተ መንግሥት እንደገባው ሁሉ በዚህ ዘመንም ሳልሳዊ ብአዴንን እየጋለበ ዳግም አዲስ አበባን እያለመ ይገኛል። አዲስ አበባ መግባት ባይቻል እንኳን ከኦህዴድና ከሳልሳዊ ብአዴን ጋር ጥምረት ፈጥሮ ወልቃይትን በመውረር ለመያዝ ሁለተኛ እቅዱ አድርጎ እየሰራበት ይገኛል። ወሎ የገባው የህወሓት ወራሪ ኃይል ደግሞ ለዚህ እቅድ እንቅፋት በሆኑ በኮሎኔል ፈንታውን ሟባ የሚመራውን ፋኖ ለመምታት ተልዕኮ ይዞ የገባ እንደሆነ የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛትዝ ቃል አቀባይ አርበኛ ጌጥዬ ይግዛው ለጣና ቴሌቪዥን ተናግሯል። ከ2010 ዓ ም በፊት ህወሓት ውያኔ በመቀሌ ለጽንፈኛው የቅማንት ኮሚቴ ጽህፈት ቤት ከፍታ እንደሰጠችው ሁሉ ዛሬም የፋኖ መሪዎች ነን ለሚሉ ነገር ግን የህወሓት ፍላጎት አስፈጻሚዎችን ተቀብላ እያስተናገደች መሆኗን ለጣና ቴሌቪዥን የደረሰው መረጃ አመላክቷል። መቀሌ የመሸገው ኃይል ደግሞ በእውነተኛ ትግል ለአማራ ህዝብ ህልውና ደሙን እያፈሰሰ ያለውን የአማራ ፋኖ ከጀርባ እንዲወጋ የሎጂስቲክስ ማሳለጥ ስራውን አጧጥፎታል። በዚህ የዘረፈጅና ትግል አምካኝ ተልእኮ ውስጥ እንዲገደሉ ስም ዝርዝራቸው ለተልእኮ አስፈጻሚዎች የተላለፈላቸው ግለሰቦች መካከልም አርበኛ ከፍ ያለው ደሴ፣ አርበኛ ፕሮፌሰር ጌታ አስራደ፣ አርበኛ ደረጀ በላይ፣ አርበኛ ኮሎኔል አብራዛናው፣ አርበኛ ሰለሞን አጣና፣ አርበኛ አበበ መልኬ፣ አርበኛ ተሾመ አበውና አርበኛ ጸዳሉ ደሴና የውልቃይት አስተዳዳሪዎች መሆናቸውን ለጣና ቴሌቪዥን ከደረሰው ጥብቅ መረጃ መረዳት ችለናል። ይህ በእንዲህ እንዳለ ከትናንት ወዲያ በውስጥ ባንዳዎች ህይወቱ ያለፈው ታላቁ አርበኛ ሜጀር ጄኔራል ከፍ ያለው ደሴ አስከሬኑ ዛሬ በክብር አርፏል። የጀግናው አስከሬን በክብር እንዳያርፍ ራሱን የአማራ ፋኖስ የደንሳ ብርጌድ ብሎ የሚጠራው የባንዳ ስብስብ አስከሬኑ ላይ ጦርነት ከፍቶ እንደነበር የደረሰን መረጃ አስታውቋል። የጀግናው አርበኛ ከፍ ያለው ደሴ የክብር ሽኝትን አስመልክቶ የደረሰንን የምስል ማስረጃ ከዚህ በታች

ክብር ለሰማዕታት። ጣና ቴሌቪዥን ከሀቅ ጋር